ካናዳ ጠቅላይ ሚኒስትር ቀይራለች። በአውሮፓና በካናዳ ላይ ከመሰረቱ ከተለወጠው የአሜሪካ የውጭ ፖሊሲ የንግድ ፖሊሲ አንጻር ጂኦፖለቲካዊ ትርጉሙ ከፍተኛ ነው የተባለ ነው። ጀስቲን ትሩዶ የቀድሞው የካናዳ ጠቅላይ ሚኒስትር ሊባሉ ነው። በካናዳ ምርጫ ያሸነፉት አዲሱ የካናዳ ተመራጭ ጠቅላይ ሚኒስትር ማርክ ካርኔ ገና ከመድረሳቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የከፈቱብንን የንግድ ጦርነት በአሸናፊነት ለመወጣት ወገቤን አስሬ እሰራለሁ ብለዋል። አሜሪካ እንዳትሳሳት፣ እኛ ካናዳውያን እንደ ሆኪ ቡድናችን ግጥሚያ ሁሉ ሀገራችንም በንግድ ጦርነቱ በአሸናፊነት ትወጣለች ብለዋል። በቅርጫት ኳስ ውድድር እንኳን አላሉ ሳይሉ አይቀሩም ትራምፕ ታዛቢዎች። ጦርነቱ ተጧጧፈ ብለዋል ፕሬዚዳንት ዶናልድ ትራምፕ። ከ25 በመቶ ጀምሮ በአሜሪካና በካናዳ ገቢ ምርቶች ላይ የታሪፍ ጫና ለመቆለል ሲያስፈራሩ ቆይተዋል። የካናዳና የሜክሲኮ በርካታ ምርቶች ከ80 በመቶ በላይ ሸማች ሀገር ደግሞ አሜሪካ ናት። ይሄ ተጽዕኖው በሀገሮቹ የውጭ ንግድ ላይ ብቻም አይደለም። አስከትሎት የሚመጣው ውጤት በዓለም የንግድ ስርዓትም ውስጥ በርካታ መመሰቃቀሎችን እንደሚፈጥር የኢኮኖሚ ተንታኞች ይናገራሉ ቢሆንም ዋይት ሀውስ እንዳለው ከሁሉ በፊት ሀገርና የዜግነት ደህንነት ይበልጣል ብሏል ከሁለቱ ሀገሮች በምርቶች ውስጥ ተመሳስሎ በኮንትሮባንድና ህገወጥ መንገድ የሚገባውን ፌንታሊን የተባለውን 50 ጊዜ ከሄሮይንም በላይ ጠንካራና አደገኛ የሆነውን አደንዛዥ እጽ ለመከላከል ነው የታሪፍ ጫናው ያስፈለገው ብሏል ዋይት ሀውስ የትራምፕ ታሪፍ የመጣል እቅድ ገና ወደ ተግባር ሳይሸጋገር የዓለም የአክሲዮን ገበያ መውደቅና የአሜሪካውያን ሸማቾችም ስጋት ማየሉ ግን አልቀረም። ትራምፕ ግን አሉ የካናዳና የሜክሲኮ ምርቶች ላይ ታሪፍ መጣል የገበያ ጉዳይ ብቻ አይደለም፣ የሀገር ደኅንነትና የዜጎችን ጤናም መከላከልና ዘመቆም ነው። ከዚህ ሌላ የታሪፍ እቅዱ የአሜሪካንን የንግድ ጉድለት በማስተካከል ኢፍትሐዊ የነበረውን የንግድ ግንኙነት ይቀይራልም ብለዋል። ታዛቢዎች የታሪፍ ጫናውና የገበያ ቅጣቱ ከፍተኛ የበጀት ጉድለትና ሀገራዊ ዕዳ ያለባትን ካናዳን የአሜሪካ አንዷ ግዛት ሆና እንድትጠቃ የማድረግ ጂኦፖለቲካዊ ፍላጎት እንዳለው ይናገራሉ። ትራምፕ አንድ ብንሆን ጠንካራ አሜሪካንን በፕላኔታችን ላይ እንፈጥራለን ሲሉ ቆይተዋል። 85.9 በመቶ የፓርቲያቸውን የሊበራል ፓርቲን ድምፅ በማግኘት ያሸነፉት ማርክ ካርኔ የአሜሪካ የታሪፍ ጫና መልሶ አሜሪካውያንን የሚጎዳ ነው። ቢያንስ ካናዳና ሜክሲኮም የአሜሪካ ምርቶች እንዳይገቡ ብናግድ፣ ዋይት ሀውስ ባይጎዳም በርካታ የአሜሪካ ባለሀብቶች ይጎዳሉ ሲሉ የአጸፋ ማስፈራሪያ ሰጥተዋል። ካርኔ አሜሪካውያን አክብሮት እስኪያሳዩን ድረስ ካናዳ በአጸፋ የታሪፍ ጫና እቅዷ ትቀጥላለች፣ ዋሽንግተን የከፈተችብን የንግድ ጦርነት አሸናፊ የማይገኝበት የመጠፋፋት ጦርነት ነው ብለዋል። አዲሱ በቅርቡ ወደ ካናዳ አመራርነት የሚመጡት ማርክ ካርኔ ተንታኞች ባለፈው መስከረም ወር መልቀቂያ ያስገቡትን ጠቅላይ ሚኒስትር ጀስቲን ትሩዶን የተኩት ማርክ ካርኔ ዓለም አቀፍ የንግድ ጦርነቱን ለመ ለመምራትና ለመመከት የተሻሉ ሰው ናቸው ይሏቸዋል። ከመስረታው ከ1694 ጀምሮ እስከ ዛሬ ማንም እንግሊዛዊ ዜግነት ያለው ኃላፊ ያልመራውን ባንክ ኦፍ ኢንግላንድን በብቃትና በጥራት የመሩትና በዓለም አቀፍ ደረጃ ግንባር ቀደም ተወዳዳሪ ያደረጉት እንግሊዛዊ ያልሆኑት ብቸኛ መሪ ማርክ ካርኔ ናቸው። ስለ ፍራንክ ወይም ስለ ገንዘብና ዓለም አቀፍ አመራሩን በሚገባ ያውቃሉ ይባላል። በ2008 ካናዳ በኢኮኖሚ ልትሰምጥበት ከነበረው የገንዘብ ቀውስ ከብዙዎቹ ሀገሮች ቀድማ እንድትወጣ በማድረግ ካርኔ ከፍተኛ አስተዋጽኦ አድርገዋል። ብሪታንያ በብሬክስት ከአውሮፓ ስትነጠል ያጋጠማትን አስከፊ ገጽታዎችን በመመከት ረገድ ካናዳዊው ካርኔ ድርሻቸው ሰፊ ነበር። ካናዳውያን አሁን ከጎረቤታቸው ጠንካራ ልዕለ ሀያል ሀገር አሜሪካ የተደቀነባቸውን ስጋት እንደሚቀለብሱላቸው ያምናሉ። ካርኔ በዓለም አቀፍ ፋይናንስ የካበተ ልምድ ቢኖራቸውም ቀጥተኛ ያ። የዓለም ፖለቲካ አመራር አቅማቸው ዝቅተኛ ነው ይባላል። የ59 ዓመቱ ካርኔ በካቢኔ ተመራጭ ሆነው ማገልገል አይደለም ከአሁን ቀደም በምርጫ ያሸነፉትና የመሩት ቢሮ እንኳን የላቸውም። ባለሙያ እንጂ ፖለቲከኛ አይደሉም ይሏቸዋል። የዓለም ጂኦፖለቲካዊ ቁልፍልፍ ሁኔታ ደግሞ በገበያ ወይም በፋይናንስ እውቀት ብቻ የሚያሸንፉትና የሚወጡት አልሆነም። ዕድሜ ልካቸውን ፖለቲከኛ የሆኑትም እያንገዳገዳቸው ነው። ይሄ ለፕሬዝዳንት ዶናልድ ትራምፕ ቀላል ኢላማ ቀላል ታዳኝ ወይም ኢዚ ፕሬ ሳያደርጋቸው እንደማይቀር ተንታኞች ይሰጋሉ። የሆኪው ቡድን ሳይሆን የቅርጫት ኳስ ቡድኑ በንግድ ጦርነቱ እንዳያሸንፍ ያሰጋል። ዞሮ ዞሮ ገበያውን የሚመራው ዋናው ጭንቅላት ፖለቲካው ስለሆነ። ያም ሆኖ የማርክ ካርኔ ወደ ካናዳ የመጨረሻው ከፍተኛ ቢሮ መምጣት ተስፋም አሳድሯል። በተለይ ለብሪታንያ እድል ከፍቷል ነው የሚባለው። ካርኔ ብሪታንያና አውሮፓን ወደሚያስተባብረው የንግድ ልውውጥ በማዘንበል ከዋሽንግተን ውጭ ያለ የብዝሃ ገበያ የንግድ ትስስር ሊፈጥሩ እንደሚፈልጉ ፍንጭ ሰጥተዋል። ካናዳ ከአሜሪካ ይልቅ የተደጎመና በተመጣጣኝ ዋጋ የሚገኝ የነዳጅ አቅርቦቷን የውጭ ንግዷን ወደ ብሪታንያ ገበያ ልታዞር ትችላለች። በማርክ ካርኔ የምትመራው ካናዳ ዓለም አቀፍ የንግድ ኅብረትንና ባለብዙ ወገን የንግድ ስርዓትን የምትደግፍ ትሆናለች ማለት ነው። እዚህ ውስጥ ከአሜሪካ ሌላ ሌሎች የምስራቅ ልዕለ ሀያላንም ሊገቡበት ይችላሉ። ካርኔ ከአሜሪካ የታሪፍ ጫና ለማምለጥና ካናዳ በራሷ በሁለት እግሯ እንድትቆም ዓለም አቀፍ የገበያ ትብብርና ወዳጃዊነትን ማስ ፋት መውጫ መንገዱ ነው ብለዋል። ዋናው አጋር ደግሞ ብሪታንያ። የካናዳ የኮመንዌልዝ አጋር ከሆነችው ብሪታንያ መጀመር፣ ይሄ ለትራምፕ ማስፈራሪያ ነው ወይስ የቀድሞው ንፋስ የማያስገባው ወዳጆቹ አሜሪካ፣ ብሪታንያና አውሮፓ መካከል የመለያየት ንፋስ ሽው ብሎ ይሆን? ቆይተን የምናየው ነው።